የሲዳማ ክልል ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር ከበደ ጋኖሌ ለደቡብ ሬዲዮና ቴሌቪዥን ድርጅት እንደገለጹት ለረዥም ዓመታት የመልካም አስተዳደር ጥያቄ ሆነ የቆየው የንጹህ መጠጥ ውሃ ችግር ለመቅረፍ የክልሉ መንግስት ከፌዴራል በተለይም ከአጋር አካላት ጋር በመቀናጀት በሰራቸው ስራዎች አዎንታዊ ውጤቶች መመዝገባቸውን ገልጸዋል። በአሁኑ ወቅትም በክልሉ በአራቱም ዞኖች ግዙፍ የሆኑ ፕሮጀክቶች እየተከናወኑ መሆኑን ጠቅሰው ግንባታቸው ተጠናቆ ወደ ስራ ሲገቡ በዘርፉ ተጨባጭ ለውጥ እንደሚያመጡም ተናግረዋል። በአራቱም ዞን አራቱንም ዞን ባማከለ መልኩ ሰፋፊና ችግሩ የህዝቡን ችግር የሚፈቱ ፕሮጀክቶችን አጥንተን ዲዛይን ሰርተን ወደ ግንባታ ውስጥ አስገብተን ለምርቃት ሬዲ አድርገናል ማለት ነው። እነዚህ ፕሮጀክቶች የህዝብን ጥያቄ መሰረት በማድረግ ህዝቡ በጠየቀው መልኩ ህዝቡ የውሃ ችግር እንዳለበት ጠይቆናል። ያንን የህዝቡን ጥያቄ ለመመለስ የክልላችን መንግስት ብዙ በጀት መድቦ እነዚህ ፕሮጀክቶች በጊዜ በተፈለገው ጥራት አልቆ ለማህበረሰባችን ሰርቪስ እንዲሰጡ ማድረግ ተችሏል ማለት ነው። እየተጠናቀቀ ባለውና የ2017 የበጀት አመት ብቻ በክልሉና በፌዴራል መንግስት ከ ሁለት ነጥብ አምስት ቢሊዮን ብር በላይ በጀት ተይዞ የተለያዩ የውሃ ፕሮጀክቶች ወደ ስራ መግባታቸው መንግስት ለዘርፉ የሰጠው ትኩረት ማሳያ ነው ብለዋል። ትናንሽ ፕሮጀክቶች ጋር አንድ ላይ ስንደምር በዚህ አመት ውል ብቻ የተገባው በፌዴራል በጀትና በክልሉ መንግስት ብቻ ውል ውስጥ ያሉ ግንባታ ውስጥ ያሉና የተጠናቀቁ ፕሮጀክቶችን አንድ ላይ ስንደምር 25 ቢሊዮን ብር ወጪ አድርጎ የፌደራል መንግስትና የክልሉ መንግስት በቅንጅት እየሰራ ነው ያለው ማለት ነው በክልሉ መንግስትም እየተከናወኑ ካሉ ፕሮጀክቶች መካከል የመስኖ ልማት መሰረተ ልማቶች ናቸው ያሉት ኢንጂነር ከበደ ጋኖሌ ለዚህም በበጀት አመቱ ከ5 ነጥብ 6 ቢሊየን ብር በላይ ወጪ እንደተደረገባቸውም ገልጸዋል መስኖ ላይም ሰፊ ስራዎች እየተሰሩ ነው ያሉት በፌዴራል መንግስት 32 ቢሊዮን ብር ወጥቶ የግዳቦ ግድብ የመስኖ ኢንፍራስትራክቸር ስራ እየተሰራ ነው ያለው። እሱ ብቻ ሳይሆን በክልላችን በስድጂ በጀት በየአም በየአመቱ 340 ሚሊዮን በላይ ኢንቨስት ይደረጋል ማለት ነው። አንድ ላይ ስትደምር ከ5 ነጥብ 6 ቢሊዮን ብር ነው የሚሆነው ማለት ነው። የፌዴራልና የክልል መንግስት በጋራ ሲሆን ከላይ የተጠቀሱ ፕሮጀክት ተደማምረው የክልሉ የንፁህ መጠጥ ውሃ ሽፋን ከፍ እንደሚያደርገውም የቢሮ ኃላፊው አክለው ገልጸዋል። እኛ አቅደን እየተሰራ ነው ያለ ነው። ከስልሳ ነጥብ አምስት ፐርሰንት የክልሉ ውሃ ሽፋን አምና ላይ ከነበረበት በዚህ አመት ስልሳ አራት ፐርሰንት ለማድረስ ነው አቅደን እየሰራ ነው ያለ ነው። ስልሳ አራት ፐርሰንት በአመቱ መጨረሻ ላይ እንደርሳለን ብለን አቅደን እየሰራ ያለ ነው እና አምና ስልሳ አንድ ነጥብ አምስት ፐርሰንት ደርሰናል። በዚህ አመት አራት ፐርሰንት እንጨምራለን ብለን እየሰራን ነው። በአመቱ መጨረሻ የምናየው ይሆናል ማለት ነው። የውሃ ተቋማትና አገልግሎቶችን በማስተዳደር ደንብና መመሪያ በማዘጋጀት በተዘጋጀው ረቂቅ ሰነድ ላይ ከባለ ድርሻ አካላት ጋር ውይይት ተደርጓል። ባለድርሻ አካላትም አስተያየታቸውን ሰጥተዋል። በቢሮ ደረጃ ልምድ ያላቸው ባለሙያዎች ጊዜ ወስዶ የሰሩትን ለፓብሊክ ኮንሳልቴሽን ከዞንም ከውሃ አገልግሎቶችም ከተለያዩ ባለድርሻ አካላት ጋር ግብአት ለመውሰድ ዛሬ ስብሰባ አድርገናል። ገንቢ የሆኑ አስተያየቶች ተሰጥቷል። ያንን ከፓብሊክ ኮንሰልቴ